ሐያ ሰኢድ ይባላለሁ። እንግዲህ የእናታችን ሀጀር ታሪክ እናታችን ሀጀር የአባታችን ኢብራሂም ዓለይ ሰላም ባለቤት ናቸው። እንዴት ተገናኙ የሚለው ታሪኩ ረዥም ነው። አባታችን ኢብራሂም ዓለይ ሰላም ከመጀመሪያ ሚስታቸው ጋር ከሳራ ጋር አብረው እየኖሩ ባሉበት ከሚኖሩበት ሀገር ተሰደው ወደ ግብፅ ይሄዳሉ። ግብጽ በሚገቡበት ሰዓት በወቅቱ የነበረው የግብፅ ንጉስ ያው አዲስ ሰው እንግዳ ሰዎች ሲመጡ ሴቶች ከመጡ ሴቶችን፣ ባለትዳር ከሆኑ ባሎቻቸውን ይገልና ሴቶቹን ያገባል። ወንድምና እህት ከሆኑ ደግሞ ወንድምየው እንዲድርለት አስፈቅዶ ሴቲቱን ያገባታልና በዚህ ሁኔታ ልክ አባታችን ኢብራሂም አለህ ሰላም እና ሳራ ልክ ወደ ግብጽ ሲገቡ በወቅቱ ለነበረው ንጉስ ይሄ መረጃ ይደርሰዋል። ከዛ ያስጠራቸዋል እና ነቢዩላህ ኢብራሂም አለ ሰላም ና አስጠርቶ ማናት አብራ ያለችው ሴት ሲላቸው እህቴ ናት አላቻ ብሎ መለሱለት። ያው እህቴ ማለት የእምነት እህት ማለት ነው። አልዋሹም። ዜጋውሻት አይደለም ባለቤታቸው ብትሆንም የእምነት እህታቸውም ስለነበረች እህቴ ናት ብሎ መለሱት። መለሱለት ። ከዛ ያስጠራታል ሳራን ና ምን ይሏታል? አባታችን ኢብራሂም ምን ይላሉ ለሳራ የዚህ ሀገር ንጉስ እንዲ እንዲ ያደርጋል፣ ስለዚህ ምንሽ ነው ብሎ ከጠየቀሽ እህቱ ነኝ ብለሽ መልሺ ብለው ይነግሯታል። ና ልክ ስትገባ እሱ ጋ ምንሽ ነው ያሰብ ብሎ ሲጠይቃት ወንድሜ ነው ትላቸዋለች። እና በዛ ሰዓት ያው እሷ ጋ ለመድረስ ፍላጎት ነበረው እናታችን ሳራ ዱዓ ታደርጋለች። አላህ ሆይ ከዚህ ሰው ተንኮል ጠብቀኝ እኔ ንጹህ ሰው ነኝ ብላ ዱዓ ስታደርግ እሷ ጋር መድረስ አልቻለም። እራሱን ስቶ ይወድቃል። ሁለት ሶስት ሙከራ ያደርጋል። በኋላ ላይ በቃ ይቺ ሴት እንደው ሰው አይደለችም ብሎ የደነግጥና አስወጡልኝ ከዚህ ጋር ብሎ ከማስወጣቱም ባሻገር አንዲት ባሪያ በስጦታ መልክ ይሰጣትና ከሀገር እንዲሄዱ ያደርጋልና ያቺ የተሰጠችው ስጦታ እናታችን ሀጀር ናት። እሷን ይዘው ወደ መጡበት ሀገር ተመልሰው ይሄዳሉ ማለት ነው። እዛ ከደረሱ በኋላ ሳራና ነቢዩላህ ኢብራሂም አለይሂ ሰላም እድሜያቸው ገፍቶ ነበር፣ ልጅ መውለድ አልቻሉም ነበረ እና ያው ሳራ በጣም ለባሏ ታስብ ስለነበረ ያለ ልጅ ከምንቀር ሀጀርን ብድረውና ልጅ ቢወልድ የተሻለ ይሆናል በሚል ሀሳብ ታመነጭና እሷው እንዲያገቧት አድርጋ ሁለቱ ተጋብተው የመጀመሪያ ልጃቸውን ነቢዩላህ እስማኤልን መውለድ ይችለዋል። ስለዚህ ሀጀር ማለት የነቢዩላህ ኢብራሂም አለይሂ ሰላም ሁለተኛ ሚስትና የነቢዩ ላህ ኢስማኤል አለይህ ሰላም እናት ናቸው ማለት ነው። የነቢዩ ላህ ኢብራሂም አለይህ ሰላም ህይወታቸው በሙሉ በፈተና የተሞላ ነበር። ሁሉንም ፈተና ደግሞ በሚገባ ነበር የተወጡት። የነበረው ምንም አይነት እንከን ጉድለት ሳይኖር ፈተናውን መወጣት ችለው ነበር እና ፈተናቸው የጀመረው ወደ እሳት ከመወርወር ነው። ከዛ ጊዜ ጀምሮ በአላህ ላይ የነበራቸው መመካት፣ ለአላህ የነበራቸው ታዛዥነት በጣም ደስ የሚል ነበርና ያ ፈተና ቀጥሎ ምን ላይ ደርሷል? ልክ ነቢዩላህ እስማኤል አለይሂ ሰላም ሲወለዱ ከአላህ ትዕዛዝ መጣላቸው። ልጃቸውንና ሚስታቸውን ወስደው የሆነ በርሃማ ቦታ ላይ እንዲተዋቸው ትዕዛዝ ይመጣላቸዋልና በወቅቱ እንግዲህ ነቢዩላህ ኢብራሂም ትልቅ ሰው ናቸው። የመጀመሪያ ልጃቸው ነው፣ የሚያጓጓ ልጅ ነው፣ አንድ ልጅ ነው፣ የሚያሳሳ ነገር ነው። ግን የአላህ ትዕዛዝ ስለሆነ ምንም አላንገራገሩም። ያንን ትዕዛዝ በትክክል ነበር የፈጸሙት የነበረው ወስደው አሁን የዘምዘም ውሃ የፈለቀበት ቦታ ላይ ትንሽዬ ምግብ ትንሽዬ የሚጠጣ ውሃ ሲይዘው እናትና ልጅን እዛ በረሃ ላይ ቁጭ አድርጓቸው ይመለሳሉ እና ልክ ፊታቸውን አዙረው ሲመለሱ እናታችን ሀጀር ጥያቄ ጠየቀች። የኢብራሂም እዚህ ምግብም መጠጥም ሰውም የሌለበት ምድረ በዳ ላይ ለማን ነው ጥለህን የምትሄደው ብላ ጠየቀቻቸው። ነቢ ላ ብራሂም ግን መልስ አልሰጧትም። ሁለቴ ሶስቴ ጠየቀቻቸው በኋላ ገባት። ያው በእምነቷ የጸናች ሴት ነበረች። ከአላህ ጋር ያላት ግንኙነት በጣም የጠነከረ ነበር። ና ነቢይ መሆናቸውንም በደንብ ታቃለች። የአላህ ትዕዛዝ ሊሆን እንደሚችል ገምተች ና አላህ ነው ይሄ እንድታደርግ ያዘዛህ ብላ ጠየቀቻቸው። በግንባራቸው ነቅንቀው አዋሏት። የዛኔ ምንድን የሰጠችው መልስ እንግዲያውስ አላህ ጥሎ አይጥለንም። በቃ አላህ ከሆነ ያዘዘህ የታዘዝከውን ፈጽም ተግብር፣ አላህ ጥሎ አይጥለንም ብላ መለሰቻቸው። በቃ እንዲሄዱ ፈቀደችላቸው። በዛ ሰዓት ሕጻን ልጅ ነው የያዘችው። ሰው የለም፣ ምግብ የለም፣ መጠጥ የለም፣ ጭቡ ያለ በረሃን የነበረው። አላህ ካዘዘ የአላህ ውሳኔ ከሆነ በደስታ መቀበል አለብኝ ብላ ነው ትዕዛዙን የተቀበለችው። ና የያዘችው ምግብ አለቀ፣ መጠጡም አለቀ ረሃብ ጀምራት፣ ጡቷ ደረቀ፣ ህፃኑም የሚጠባው አጣ፣ እሷም ጥም አቃጠላት። በኋላ እንደዛ ሲሆን ልጇ ሲሞት ማየት አልቻለችም ወይም አልፈለገችም። ቁጭ ብላ መመልከት አልፈለገችም። ሰበቦችን ማድረስን የፈለገችውና በአጋጣሚ ዘምዘም ውሃ የፈለቀበት ቀኝና ግራ ላይ ሁለት ተራራዎች ነበሩ፣ ሰፋና መርዋ የሚባሉና ወደ አንዱ ተራራ እየሮጠች ሄደችና ምናልባት ሰው ካለ እዛ አካባቢ የሚጠጣ ውሃ ካለ ብላ ለመፈለግ ወጣች። ወደ ላይ ታያለች ምንም ነገር ስታጣ ተመለሳይ ልጇን ለቅሶ ታዳምጥና ሁንም ሲጨንቃት ወደ ተቃራኒው ተራራ መልሳ ትሮጣለች። እንደዚህ እያደረገች ሰባት ጊዜ ተመላለሰችና ስትመላለስ አንደኛው ተራራ ላይ ስትደርስ ጅብሪል አለ ሰላም መልእክት ይነግራት ነበረ። አይዞሽ፣ አላህ ተስፋ ይሰጣት ነበረ። በቃ ይሄንን ልጅ ዝም ብሎ አይተው ከአባቱ ጋር ሆኖ የአላህን ቤት ይገነባል፣ ጥሎ አይጥልሽም። የአላህን ረህመት ተስፋ አድርገሽ ጠብቂ እያለ ይነግራት ነበርና በሰባተኛው ዙር ላይ ስትመለስ ልጇ እግር ስር ዘምዘሙ ውሃ ፈልቆ አገኘችውና ያው በዛ ሰዓት አላህን አመስግና ያንን ውሃ ጠጣች፣ ልጇንም አጠጣች። ከሞት በዛ ምክንያት ተረፉ ማለት ነው። የእናታችን ሀጀር ኢማኗን፣ ልፋቷን፣ ትዕግስቷን አላህ አይቶ ዝንተ ዓለም እንድትዘከር ነው ያደረጋት እስከ መጨረሻው ለተትንሳኤ ድረስ። ሙስሊም የተባለ ሀጅ ማድረግ ግዴታው ነው። የቻለ ሰው አቅሙ ያለው ሰው። ስለዚህ እነዚ ሀጅ የሚያደርጉ ሰዎች በሄዱ ቁጥር ሀጅ በሄዱ ቁጥር ይህን ሰፋና መርዋ ላይ ሰባት ጊዜ መሯሯጥን እንደ ሀጅ ማሟያ አድርጎ ያስቀምጠው ግዴታ ነው። እዛ ሄዶ ዘምዘም ሳይጠጣ የሚመጣ ሰው የለም። ሁሌም ታሳቢ ትደረጋለች ማለት ነው እና ለጽናቷ ሽልማት እንግዲህ አኸራ ከሚጠብቃት ሽልማት ቀድሞ እዚሁ ዱንያ ላይ ይህንን ሽልማት አላህ አዘጋጅቶላታል። ሁሌ እንድትታወስ ሁሌ በጽናቷ እንድትታወስ አድርጓታል እና ሀጅ የሚሄዱ ሰዎች ምንድነው አሁን ከዚህ ታሪክ የምንወስዱ? እናታችን ሀጀር በዛ ሰዓት ህፃን ልጅ አስተኝታ በረሀብ ሲያለቅስ ሲንፈራገጥባት እሷም ርቧት ባለበት ሰዓት ተስፋ ቆርጣ አልተቀመጠችም። ወይም ደግሞ አላህን አላማረረችም። አላህ እንዴት እንደዚህ ያደርገኛል? ህፃን ልጅ ይዤ እንዴት እንደዚህ ይቀጣኛል? ወይ እንደዚህ ወደ ቅጣትም አልወሰደችውም፣ ወደ መጥፎም አልተረጎመችውም ምንድን ያደረገችው? የአላህን ረህመት የአላህን እዝነት በተስፋ እየጠበቀች እሷ ግን ማድረግ ያለባትን ጥረት ነው ስታደርግ የነበረው ስትመላለስ ነበርና፣ ሀጅ የሚያደርጉ ሰዎችም እዛ ሰፋና መርዋሌ ሲመላለሱ ይህን ነው ታሳቢ የሚያደርጉት። ማለት በሕይወታችን ላይ ብዙ ችግሮች ይኖራሉ፣ ብዙ የከበዱን ውጣ ውረዶች ይኖራሉና እናታችን ሀጀር እዛ ጋ ተመላልሳ ይሄ ዘምዘም ውሃ እንደፈለቀላት ትግስት አድርጋ ውጤቱን እንዳየችው እኛም ትዕግስት ካደረገን የአላህን ውሳኔ በደስታ ከተቀበለን ጥረት ካደረግን ከለፋን የአላህ እዝነት ቅርብ ነው፣ መምጣቱ አይቀርም የሚለውን ታሳቢ ያደርጋሉ። እንደገና ደግሞ በቃ አላህ ትዕዛዝ አድርጎታል ይህን ነገር፣ የራሱ የሆነ ሒክማ ይኖረዋል ይህንን ያዘዘበትንና አላህን መታዘዝም ጭምር ነው። በቃ ምክንያቱን እንኳን ባታቀው አላህ የሆነ ነገር አድርግ ካለ እሱም ያውቀው ሒክማ ስላለ ነው ያንን ያዘዘ። ስለዚህ የሱን ታዛዥነት ለማሳየት ይህን ስራ ይተገብሩታል ማለት ነው። ቁርአን ላይ በቀጥታ ስሟ የተጠቀሰ አይመስለኝም። ኢንዳይሬክትሊ ነው የእሷ ታሪክ ጠቆም ተደርጎ የታለፈው፣ ግን ረሱል ሰለላሁ ዐለይሂ ወሰለም በሀዲታቸው ላይ በደንብ አብራርተው የእሷን ታሪክ ነግረውናል። እና ከእናታችን ሀጀር ብዙ የምንወስዳቸው ትምህርቶች ይኖራሉ ማለት ትዕግስትን በአላህ መመካትን ተወኩል የሚባለውን ለአላህ ታዛዥነትን ለአላህ ፍቅር መኖርን ይህንን ሁሉም ወንድም ሴትም የሰው ልጅ ባጠቃላይ ከሷ ታሪክ ትልቅ ትምህርት የሚወስድበት ነው። እንዳልኩ የአባታችን ኢብራሂም አለይ ሰላም ታሪክ ባጠቃላይ ሳቸውና ቤተሰቦቻቸው በሙሉ በፈተና የተሞላ ነውና አባትም ሚስትም ልጅም ሁሉም የአላህን ትዕዛዝ በደስታ ተቀብለው ያለምንም ማንገራገርና ማመንታት በሙሉ ፍቃደኝነት ትእዛዙን ሲተገብሩ ነበር። ከባባድ ትዛዞች ቢሆኑ የሚመጡት ግን ሲተገብሩት ነበርና አጠቃላይ ከቤተሰቡ ይህንን ታሪክ እንወስዳለን። በተለይ ደግሞ እንደ ሴት ከእናታችን ሀጀር ብዙ ነጥቦችን ማውጣት እንችላለን። ኢማኗን አላህ ላይ ያላትን በአላህ ማመኗ፣ በጣም ጠንካራ ኢማን ያላት ስለምታምነው ነው ያንን ከባድ ፈተና እንግዲህ በረሃ ላይ ተጣይ ስትባል አላህ ካዘዘ ችግር የለውም ብላ የተቀበለችው ላመንክለት አካል ነው እንጂ ላላመንከ አካል ይሄንን መስዋዕትነት አትከፍልም። ይሄ ትልቅ መስዋዕትነት ነው። የእሷን ነፍስ እንኳን ችላ ብትለው እንደ እናቱን ስታስበው ልጅ ላይ መጨከን ከባድ ነው የሚሆነው እና ከአላህ ግን አይበልጥም። ልጅም፣ ገንዘብም፣ ትዳርም ምንም ከአላህ አይበልጥም። ስለዚህ ይህን ያረጋገጠችልን እኛም ሴቶች አሁን የተለያየ የህይወታችን የሚመጣብን ፈተና ይኖራል፣ ጉዳዮች ይኖራሉ እና ሁሉም ነገር ከአላህ አይበልጥም። በቃ ቅድሚያ ፊት ለፊታችን አላህ ነው ማድረግ ያለብን። አላህ የወሰነው ነገር አላህ የፈቀደው ነገር ከሆነ ልክ እሷ በደስታ እንደተቀበለችው ያለምንም አንገራገር እንደተቀበለችው እኛም ልንቀበለው ይገባናል። ይሄንን ነገር ጥንካሬን እንወስዳለን፣ ከእሷ ትዕግስትን እንወስዳለን። ሲርባት ልጇ ሲጠማ፣ ቅድም እንዳልኩ ለሰከንድ እንኳን አላህን ወደ ማማረር አልሄደችም። ወይም በቃ እንደው እንደ ፈተና እንኳን እንትን አላለችውም። በተቃራኒው ያደረገችው ጥረት ነው ያደረገችው የአላህን እዝነት ከጅላ ማድረግ ያለባትን ነገር ጥረት ያደረገችው እና ምንም አይነት ፈተና ቢመጣብን አላህን ይዘን ሰበቡን ካደረሰን አላህ እዝነቱ ቅርብ ነው ለኛ የሚለውን ነገር መውሰድ እንችላለንና ከእሷ ታሪክ ብዙ ትምህርቶችን መውጣት እንችላለን። የእናታችን ሀጀር ብቻ ሳይሆን አጠቃላይ የቤተሰባቸውን ቅድም እንዳልኩ በጣም ሁሌም የሚገርመኝ ታሪካቸው ለአላህ መታዘዝ የሚባለው ነገር ነው። ልጅህን እረድ ሲባል አባት እሺ ብሎ ልጁን መስዋዕት ሊያቀርቡ ተነስተዋል። እናትም አውቃ ነበር የሆነ ሰዓት ላይ ልጇ ሊታረድ እንደሄደ። ለአላህ ከሆነ ይታረድ ብላ መስዋዕት አድርጋለች። ልጇን በረሀ ላይ ስትጣል እሺ ብላ ተቀብላለች። እሳት ውስጥ ሲወረወሩ ነቢዩላህ ኢብራሂም ሊወረወሩ ሲሉ አላህ ከወሰነው በደስታ እቀበላለሁ፣ እንድቃጠል ካልፈለገ ደግሞ ከሱ ነው የምፈልገው ራህመቱን ብለው መልሰዋል። መላይካዎችንና አጠቃላይ ከቤተሰባቸው ለአላህ ያላቸውን መታዘዝ በጣም ይገርመኛልና በነፍስ ነው እነሱ ጋር የመጣው ፈተናው ህይወትን መሰዋት ላይ ነው የመጣውና እኛ ጋር ደግሞ ስትመጣ፣ ጥቃቅን የነፍስያ ጉዳዮች ወይም ጥቃቅን ፈተናዎች የሚባሉ ሲመጡ አላህን እሺ ብሎ መታዘዝ ላይ ሲከብደን እናያለንና። እነዚህ ሰዎች ነብዩላህ እስማኤል ሊታረዱ ሲሉ አባትየውን የታዘዝከውን ፈጽም ነው ያሉት እንግዲህ አስራ ሁለት ወይ አስራ ሶስት ዓመት ልጅ ነበር የነበሩትና አላህ ከወሰነው ችግር የለውም ፈጽም ትእዛዝን ብለው ነው ያሉትና በአስራ ሁለት ዓመት ይሄን ያህል አላህን መታዘዝ ምን አይነት ኢማን ውስጣቸው ቢኖር ነው ምን አይነት ፍቅር ቢኖር ነው ስለዚህ እነሱን ኢማንና ፍቅር እያየን እኛም እንደዛው ኢማናችንን አዳብረን ለአላህ ሙሉ ለሙሉ እጃችንን መስጠት አለብን ምንም አይነት ትእዛዝ ቢመጣ ቅድም እንዳልኩ ከአላህ መብለጥ የለበትም ታዛዥንም ብለን መታዘዝ አለብን፣ የሚለውን በደንብ ትኩረት እንድንሰጠው ፈልጋለሁኝ። ኢድ አል አድሃ በዓል ለመላው ዓለም ላይ ለሚገኙ ሙስሊሞች ኢትዮጵያ ላይ ለሚገኙትም አጠቃላይ ለኢትዮጵያ ማህበረሰብ እንኳን አደረሳችሁ። መልካም በዓል ይሁንልን፣ የምንተሳሰብበት የምንተዛዘንበት፣ ሀገራችን ላይ ሰላም ይመጣበት እርቅ የሚመጣበት ጥሩ ነገር የሚመጣበት ኢድ አላህ ያደርግልን። ያው ኢድ የመተሳሰብ የመተዛዘን በዓል ነው ኢደል አድሃ። ይሄ መተዛዘናችን መደጋገፋችን ሁሌም ቀጥሎ አገራችን ሰላም የምትሆንበት አላህ ያደርግልን። ለሁላችሁም፣ ለቤተሰቦቼም፣ ለጓደኞቼም እንኳን አላህ ያደረሳችሁ ለማለት ወዳለች